ሰላም ሰላም ውዶች፣ እንዴት ናችሁ? ላይ ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ እንደምታዩት ደግሞ አጠር ያለች የምግብ አይነት ልሰራ ነው ማለት ነው። ውዶች አበረታቱ፣ ሺር፣ ላይክ፣ ኮመንት፣ ሰብስክራይብ እያደረጋችሁ አበረታቶኝ ማለት ፈልጋለሁ። እዚህ ጋር ይኸው በታተፍኳቸው አሉ ማለት ነው። ሽንኩርት አለኝ፣ ቲማቲም አለኝ፣ ባትንጃል ከትፍ ያለው ድንችም እንደምታዩት ከትፌ በዚህ መልኩ አዘጋጀቻለሁ ማለት ነው። ቤተሰቦቼ አሁን ይህንን እጠብሳለሁ ማለት ነው። ያው በሌላ እቃ ደግሞ ስጋ ጥጃለሁ ማለት ነው። እሳት ላይ ጥጃለሁ እየቀቀልኩት ነው ያለሁት ማለት ነው። ከዛ ያው አንድ ላይ አርጌ የምሰራውና ከዛ በፊት ግን እነዚህን እጠብሳቸዋለሁኝ አሁን ማለት ነው። ድንቹንና አባትንጃውን እጠብሰዋለሁ ማለት ነው። ከዛ ጠብሼ አንድ ላይ የምሰራው ይሆናል ማለት ነው። ቤተሰቦች አበረታቱኝ፣ ሼር ላይክ አድርጎ አበረታቱኝ ማለት ፈልጋለሁ ውዶች፣ እና ወደ ቪዲዮ እንሄዳለን ማለት ነው። ያው አንድ ነገር ስንጀምር ደግሞ እንሸላለን ብለን ነው የምንጀምረው እና ፈጣሪ አምላክ እንግዲህ የምንችልበትን አቅሙን ይስጠን ለሁላችንም እላለሁ ውዶችዬ። ከልብ ከልብ አድርጌ አመሰግናለሁ፣ እውነት ስለምታበረታቱኝ ማለት ነው ውዶችዬ። እጅግ አድርጌ ነው አመሰግናችሁ። ወደ ጥብሱ እንሂድ እሺ ውዶችዬ። ይህንን በመሰለ መልኩ ጠብሻለሁ ማለት ነው። በዘንጃኑም በአንድ በኩል ጠብሻለሁኝ፣ እንደምታዩት ድንቹንም ጠብሻለሁ ማለት ነው። በጣም ነው የሚጣፍጠዋቸው፣ ነው የሚያስቆረጥመው ማለት ነው ውዶችዬ። ይሄ ሞክሩት ማለት ነው ይህን የጠበስኩትን ደግሞ ምናደርጋለሁ? የጣልኩት አለኝ ማለት ነው ሌላ እና ማለት ነው ውዶች፣ ይኸው እዚህ ጋር የጣልኩት አለኝ። ቅድም የከታተፍኩት ሽንኩርት አለ፣ ቲማቲም አለ፣ አንድ ላይ አድርጌ ይኸው ሜንን በመሰለ መልኩ እያቁላላሁት ነው ማለት ነው። በጣም ነው የሚጣፍጠው እና ሞክሩት እንደዚህ ሰርታችሁ ማለት ነው ያው እነሱ ምግብ ስሩ ሲሉ እሺ ብለን ያው በዚህ መልኩ ብንሰራ ይጣፍጣል ማለት ነው። ከዛ በኋላ ይሄውና ቅድም የጠባበስኩትን ድንቹንና በድንጀኑን ከላይ ጨምር ያለው ማለት ነው ውዶችዬ። ይኸውላችሁ ይሄንን በመሰለ መልኩ ጨምር ያለውኝና በጣም ነው የሚጣፍጠው ማለት ነው። ይሄውና ውዶችዬ፣ ከዛ እዚህ ጋር ደግሞ ሩዝ አጥቤ አዘጋጅቻለሁ ማለት ነው ውዶችዬ። አበረታቱ፣ ሼር ላይ፣ ኮመንት ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ፣ ስለ ተከታተላችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። ኮመንት ስለምትጽፉልኝ፣ ሼር ስለምታደርጉልኝ አመሰግናለሁ። ክበሩልኝ ውዶችዬ፣ ደህና ዋሉ።